እጅግ በጣም አሳዛኝ ዜና ሰይድ ወረባቦ አዲስ አበባ ላይ ተያዘ እያሉ ነው፣ ማለት ነው። እኔ ብዙ ልጆች እንደዛ ሲሉ ውሸት መስሎ ነበር፣ ግን እነ ዙፋን የሰይድ የጓደኞች ናቸው እያሉ ያሉት ማለት ነው በብዛት እና በጣም ያሳዝናል። እውነት ለመናገር አገራችንን ሰላም ላያርግልን አገራችን ላይ ሰላም ካለኩ ሰወቶ መግባት ይችላል እንደፈለገ ማለት ነው እና ሰይድ ደግሞ በዚህ ሰዓት እንዴት እንደ ወደ ሀገሩ እንደሄደ የሆነ ችግር አጋጥሞት ነው የሚሆነው እንጂ እንጃ ድንገት ዝም ብሎ መሄድ የመስለኝ። ምክንያቱም አሁን በዚህ ሰዓት ሀገራችን ላይ እንኳን አደለም ፖለቲካ የሚሰራ ሰው ዝም ብሎ ኖርማል ሰው ለራሱ ለመሄድ ያስፈራል። ሀገራችን ያለችበት ሁኔታ በጣም ከባድ ነው። ሰው በሰላም ሄዶ በሰላም ለመመለስ የሆነ የባለስልጣን ሰዋሉ የእውነት ዝም ብሎ ኖርማል ሰው ለራሱ መንገድ ላይ የሄደ አካህዱ ካልተመቸው እስር ቤት ለማስገባት ሁሉ ጥረት የሚያደርግበት ጊዜ ላይ ነው አሉ። ያለው በአሁኑ ሰዓት የሀገራችን ላይ ማለት ነው በጣም ከባድ ነው አሉ። እና ምንም ወንጀል ስለተሰራ ወንጀል ስላልሰራ አይደለም አንድ ሰው በ ዝም ካልተመቸ ብሎ ነገራችሁ ካልተመቻቸው እስቤት እስር ቤት ሊያስገባችሁ ላይ ይችላሉ አሉ። እና በዚህ ሰዓት ከባድ ነው እና እሱ ደግሞ በቅርብ ከፖለቲካ ወጥቻለሁ ምናምን ብሎ ነበረ። አሁን ደግሞ ሀገር ገብቶ እንግዲህ አዲስ አበባ ታግቷል እየተባለ ነው። እንደው ከምንም በላይ ሀገራችንን ሰላም ያርግልን። ለሱም ደግሞ እንግዲህ መፍትሄ ሆን ያንጣለት ማለት ነው እና ከባድ ነው። ለሀገራችን ሰላም እንዲ አርጉላችሁ።